አቀፉ ብዙ እዙብ ከገቢረ ኃጢአት ወደ ገቢረ ጽድቅ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር መልሰዋል። ብዙ አብያተ ክርስቲያናት አንጸዋል። ለብዙ ሰዎች መዳን ምክንያት ነበሩ። ምንም ለማከነ ጊዜ አልነበራቸውም። እድሜ ዘመናቸውን በጾም በጸሎት፣ በአገልግሎት ወንጌል በመስበክ የኖሩ አባት ናቸው። በረከታቸው ከሁላችን ጋር ይሆን። አዲስ ሐዋርያም የተባሉት ወንጌል ሰባኪ ስለሆኑ አዲስ ኪዳንን ይሰብኩ ስለነበረ አዲስ ሐዋርያ ተብለው ተጠርተዋል። የመጀመሪያ ስማቸው ፍስሐ ጽዮን ተብሎ ይጠራል። የጽዮን ተድላ፣ የጽዮን ደስታ ማለት ነው። በኋላ ቅዱስ ሚካኤል ተገልጦላቸው ከዛሬ ጀምሮ ፍስሐ ጽዮን ተብላ አትጠራም ተክለ ሃይማኖት ብለህ ትጠራለህ አላቸው። ተክለ ሃይማኖት ማለት የሃይማኖት ፍሬ ማለት ነው። ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው። ስማቸውን ያወጣላቸው ገና ነው መልአክ፣ የመላእክት አለቃ ቅዱስ ሚካኤል ነው። ክብር ምስጋና ላመላካቸው ልግስ እንግዲ በዚች ምድር ላይ ማድረግ የሚገባቸውን መስራት የሚገባቸው ሁሉ ሰርተው ክርስቶስን ሰብከውት ወንጌል ሰብከውት፣ ወገኖቼ ለእግዚአብሔር ኖረው በመጨረሻ ቅድም እንዳልኳቸው ነሐሴ ሃያ አራት ቀን በመቶ ዓመት እድሜያቸው አካባቢ አርፈዋል። ዛሬ ግንቦት 12 ቀን በቤተ ክርስቲያን የምናከብረው ፍልሰተ አጽማቸው አጽማቸው ከተቀበሩበት ወደ ደብረ አስቦ ራስበ አሁን ወዳለበት ወደ ደብረ ሊባኖስ ገዳም የፈለሰበት መታሰቢያ ዛሬ በደብረ ሊባኖስ በታላቅ ድምቀት ይከበራል። ብዙ ከሰሜንም ከደቡብም ከምሥራቅም ከምዕራብም በተሰበሰበበት ይከበራል። እድለኞች ናቸው። ጻድቆ አባታችን አቡነ ተክለሃይማኖት የመነኮሱት በሰላሳ ዓመታቸው ነው። የመነኮሱበትን ስፍራ ሐይቅ እስጢፋኖስ እዚህ ቅርባችሁ ነው። እድለኞች ናችሁ። እንደገና ይው ደጃችሁ ላይ የጻድቁ ታቦት አለ። እግዚአብሔርን አመስገኖ ክብር ምስጋና በስሞዝ ነው። ዞረው ኢትዮጵያን ወንጌል የሰበኩ ጣዖትን ያጠፉ፣ ስለ እግዚአብሔር ወገኖቼ የኖሩ ለራሳቸው ሳይሆን ለአምላካቸው የኖሩ ናቸው። መጽሐፍ ምን ይላል? ስለ ሜሽን ስለ ስሜሽን ቤቱን ሀብቱን፣ ንብረቱን፣ እናቱን፣ አባቱን፣ ወንድሙን፣ እህቱን፣ ልጆቹን፣ እርሻውን የሰሩ ሁሉ መቶ እጥፍ ይቀበላል ነው የሚለው።